እንዲንከባከባት እንዲጠብቃት ማናዘዘው ወንዱ እሷ መሞት ብቻ ሳይሆን የአባትየው ቃልም በጣም ነው ውስጤን የነካው። የአዲስ አበባ ፖሊስ በወጣው መግለጫ ቀኖንያ አዱኛን የድምጻዊ አንዷን ሚስት በሚል መግለጹ አባቷን አስቆጥቷል። እኔ እስከማውቀው ድረስ አንዱ አለምና ቀናኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ ሁለት ዓመት ለሚሆን ጊዜ አብረው መቆየታቸውን ገልጸዋል። በዚህ ጊዜ ውስጥ ግን በጮኝነት ማሳለፋቸውን እንደሚያውቁ አስረድተዋል። ሲናገሩም ቀለበት አስረዋል የሚባለውን እኔ አላውቅም፣ እኛ ጋር እስካመጡ ድረስ ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ጋር ሽማግሌ አልተላከልንም ብለዋል። ጨዋ መሆኗን ጠቅሰውም ለቤተሰቦቿ እና ለዘመዶቿ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 የምሬ ነው የምላችሁ። ፊቷ በጣም ብዙ ነገሮችን ያወራል። ይሄ እውነታ መደበቅ የለበትም። ይሄ እውነታ መውጣት አለበት። ሁሱና ታኩር ተገናኝተው አሉ። ምንድን ነው ያወሩት? ታኩርስ ምን አይነት ጥያቄ ጠየቀ? አብረን እንመልከት። ሰላም አሌይኩም። ዋሌይኩም ሰላም። ታኩር ሰላም ወንድም። እንዴት ነሽ? ደህና ነሽ? አለን አለን። አልሐምዱሊላህ ሁሉ ሰላም አለን፣ አለን። ታኩር ወዳለ ሰላም

ማለት አህል ከአህል ልፈጥራ ናቸው። አቢ ወአቡከ ፊናር የሚለው ሀዲስ ያ ነገር፣ አባታቸውን እና ያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብሎ ይጠራሉ፣ ይፋላሉ። ያ ነው እንጂ አባታቸው አብደላህ። ዒሳንም አላገኘም ያለፈውን ነቢይ፣ ነቢይ ሰለላሁ ዐለይሂ ወሰለም አላገኘም አለ። እናታቸው አሚና እንደዛው ዒሳንም አላገኘም ያለፈውን ነቢይ ናቸው የሞተው ታኩር፣ የሚገርም ጥያቄ ጠይቋል። በጣም የሚገርም ጥያቄ ነው። መልሱንም በአጭሩ አግኝቷል ይመስለኛል። በነገራችን ላይ ሱመያኔ እስላም አይደለሁም ብላለች። የምሬ ነው ብላችሁ በጣም ነው የደነገጥኩት። እንደዚህ ስትል እስላም አይደለሁም፣ ቤተሰቦቼም እኔም እስላም አይደለንም ብላለች። የበፊት ስሟንም ተናግራለች። ምን እንዳወራች ስ ተራሷ አፈነስ ሲፈጠር የኦርቶዶክስ እምነት ተከታይ ቤተሰብ ነኝ ማለት ነው። እኔም ኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ነው ማለት ነው ሳይድን ካገባ በኋላ ነው እምነቴን የቀየርኩት ማለት ነው። እና ትክክለኛ ስሜ እንግዲህ አንቺ ዓለም ወይ ደግሞ ዓለም በሚባለው ነው ማለት ነው የሚታወቀው። በሁለቱም ይጠሩኛል ማለት ነው። እንግዲህ ወደ ከተማ ዓለም ብለው ይጠሩኛል። ወደ ገጠሩ ደግሞ አንቺ ዓለም እያሉ ይጠሩኛል ማለት ነው። እና ምንድን ነው ሲስተር፣ እንግዲህ ያው የኦርቶዶክስ እምነት ተከታይ ቤተሰብ እንደመሆን መጠን እንዳያቸዋት ማለት ነው በቃ ሁሌም እምጨቀጭቀኝ በቃ ክርስትና የእነሱ አንቺም ክርስትና አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሰው አንቺ መጠመቅ ብቻ ነው ያው መጀመሪያ ክርስትና ተነስቻለሁ። ስለዚህ እኔ እጠመቃለሁ ማለት ነው። ልጆች ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። ስለዚህ ክርስትና እናስነሳቸዋለን። ልጆችሽም ክርስትና ይነሱ፣ አንቺም ተጠመቂ ያልች በቅጭቅጭቅ እያደረግች ነው። እኔም ደግሞ በአሁን ላይ ምንም እያልኩኝ አይደለም ማለት ነው ያው ሁሌንም ጭቅጭቅ፣ ሁሌ ማለት ነው እና በቃ አሁን ወደ ከተማ ራሱ አትሄጂም አሁን አንላቀቅም ብሎኛ ማለት ነው። ከቤተሰብ ጋር እና እስከ ዛሬ ድረስ ደግሞ ባህር ዳር ሆቴል ነው ያለሁት ማለት ነው። ሆቴል ውስጥ ነው ከነሱ ጋር አንድ ላይ። ሆቴሉ በጣም ነው የሚመቸው፣ ደስ ይላል። እና አሁን ወደ ገጠር ልንሄድ ነው ማለት ነው። ያው ገጠር ነው አይኝ አካባቢ ማለት ነው እና ገጠር ለመሄድ ደግሞ ከሁለት ልጆች ጋር በ በአይሱዚ በምናምን ነው። የገጠር ልጆች ታውቁታላችሁ መንገዱን ማለት ነው እንግዲህ በጣም በጣም በጣም ነው የሚያደግመው። በጣም እኔ በቃ እነሱ ራሱ አሁን ለእኔ ሳይሆን ለልጆቼ በጣም እያሰቡ ነው ማለት ነው። ልጆች መንገዱና አይችሉትም ይሆናል ምናምን እያሉ ነው። ለዛም ነው እስከዛሬ ቆየ ነው ማለት ነው። መንገዱን ትንሽ ይንገላታሉ እያሉ ነው። መኪና ፈልጌ ነበር መኪና የለም ኮንትራት መኪና እስከኛ ሀገር ማለት ነው ኮንትራት ምክን አይገባም ማለት ነው። ሸ አነጋግረን ሞክረን ነበር እንዲያሉን ማለት ነው። እና ከባህር ዳር አሙሲት ከአሙሲት አንበሳሚ አርብ ገቢያ ከአርብ ገቢያ ሳና ድረስ እንሄዳለን ማለት ነው። ከሳና ደግሞ ሌላ ቦ ይባላል ማለት ነው። እና እንግዲህ የአፈራናት ልጆች ታቁታላችሁ ማለት ነው። በደንብ ነው የምታውቁት እና እንግዲህ ምንድን ነው በአይሱዚ በሞተር ምናምን ነው የሚኬሄደው። እንደውም እኔ ያኔ ገና ሰወጣ ሱማያ አንቺ አለም በሚል ይስተካከልልኝ እያለች ነው ቤተሰቦቿ እና ወዳጅ ዘመዶቿ ክርስቲያን እንደሆኑ ተናግራ አሁንም ልጅን ክርስትና ለማስነሳት እንደዛ ያለች ይመስለኛል። ወደ እነሱ ቤተሰብ እየሄደች ነው የምትገኘው። ኤንዌስ ከክርስቲያን ቤተሰብ እንደፈለቀች እኔ ራሴ በቅርቡ ነው ያወቁት። በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። አርቲስት አንዱ አለም ጎሳ ፍርድ ቤት መቅረቡና 13 ዓመት ጽኑ እስራትና 21 ሺ ብር የገንዘብ ቅጣት ፍርድ ማሳለፉንም የቲክቫህ ኢትዮጵያ መረጃ አሳይቷል። ታዲያ በማረሚያ እንዲቆይ ተወስኖ ሰው፣ ቆይ እንዴት ነው ይህን ቪዲዮ ስመለከተው የምሬ ነው መላችሁ ይህን ቪዲዮ ስመለከተው ወደ 20 ምናምን ሺ ላይክ ወደ ሀያ ምናምን የምሬ ነው ብላችሁ በቅርብ ነው ልጅ የለቀቀው። ወደ ሀያ ምናምን ሺህ ላይ ካለው ሰው እንዴት ኤዲቲንግን መለየት ያቅቷል? ኤዲቲንግ እኮ ይታወቃል። በዚህን ያህል ደረጃ እንዴት እኛ እንጨጭ ያላለን? ይሄ አሁን በቃ ንሱ ኤዲቲንግ ነው ምንም። ፍርዱ ራሱ ከአስራ አራት ቀን በኋላ ነው የሚታወቀው ተብሏል። እሷ ከሞተች ቀን ነው ከዛ ጊዜ በኋላ ራሱ የተወሰነ ጋፕ አለ። ከዛ ጊዜ ወሱ ከተያዘ በኋላ ነው ከ ቀን በኋላ ነው ውሳኔ የምንወስነው ብሏል። ፖሊስ ገና እያጣራ ነው። ሰው ጨካኝ ሆኗል። ይቺ የምትመለከቷት የአምስት ዓመት ህፃን ልጅ ባልታወቁ ሰዎች ታንቃ መገደሏ ተሰምተዋል። ህፃን ሆህተ ዳግም ትባላለች በአማራ ክልል በሰቆጣ ከተማ ነዋሪ ስትሆን የአምስት ዓመት ህፃንና እንዲሁም ደግሞ የኬጂ ተማሪ ነች። ታዲያ መጋቢት አምስት እንደ ወትሮዋ ይህች ህፃን ልጅ ትምህርት ቤት ሄዳ ስትመለስ ከቀኑ አስር ሰዓት ላይ በሰቆጣ ከተማ የሚገኘው ኮንዶሚኒየም መኖሪያቸው አካባቢ እንግዲህ ባልታወቁ ሰዎች ታንቃ ተገድላለች። በሰዓቱም እናትና አባት ስራ ላይ ነበሩና ሰዎች እንደሌሉ አረጋግጠው ይችን ህጻን ልጅ አንቀው ገድለዋታል። ህጻን ሁህተ አባት ዳግም እንዳሉት ኮን ብዙ ጊዜ ልጅን እንገላታለን የሚል ማስፈራሪያ መልእክት ይደርሰኝ ነበረ። የህፃን ሁህተ ታላቅ ወንድምም ብዙ ጊዜ ከግድያ እንዳመለጠ ተናግረዋል። በአሁን ሰዓትም የዚች ህፃን ቤተሰቦች በዚች ህፃን ልጅ ሞት እጅጉን ተጎርተዋል፣ ለልጃችን ፍትህ አሰጡልን እያሉ ይገኛሉ በአሁን ሰዓት ይህን ቪዲዮ ብዙዎች ጋር እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋችሁን። ሰው ከእንስሳ በታች ሆኗል። ገዳዩ የፍርድ የሚሰጠው አካልም በቃ እኔ እንጃ ብቻ ሰዋዊነት ከውስጣቸው ጠፍቷል ይመስለኛል። እንዴት አንድ ሰዎችን ህፃን ልጅ እንደዚህ ይገለታል? ህፃን ከአባትዩ ጋር ፋይት፣ ከአባትዩ ጋር ችግር ካለብህ ከአባትዩ ጋር መጨረስ ነው። እንዴት ህፃን ልጅን ትገላል? ህፃን ልጅ ፈጣሪ ምን ይልሃል? በቀለም በትበቀር ራሱ ፈጣሪ ምን ይላል? አንተ አላህን አፈራ ማለት ነው አይና አባሽን እንዳላ ጠፋ እናሽ ተበዲና በዲን ጋር እንዳንጨርስሽ የረሱል ነቢይ መሐመድ አለይሂ ሰላቱ ወሰላም ተከበሩ ነው። ቁርአን እየተከበረ ነው። እስላም እየተከበረ ነው። በኢትዮጵያ ኦርቶዶክስን ጨርሳለን በአላህ ፍቃድ። በኢትዮጵያ ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃዲና ወጅብ ነው። አላሁ አክበር አለን እስከ ዳር እስከ ዳር እንናሳበት እም የቁብሬሳ ናቾ የትናንት ረሱል የተሳደበች ማይም ናት እኮ ወንዳገረድ ነው። አላሁ አክበር አላህ ረሱልን የተሳደበች ወንዳገረድ ናት እንጂ ሰው አይደለች። በሃያ ከርከሮ ጥምባታ ማይም ናት ነው ባገኛት እኮ አይን አባቱ ናጠፋሎ አናቱ ትነፋና ረሱል የተከበሩ ነው። ሰለላሁ ዐለይሂ ወሰለም አላሁ አክበር ጂያዲና ወጂበት ካፍር ላይ

በነገራችን ላይ ልጁን ብቻ ለይቶ እንደዛ ቢሉልን በጣም አሪፍ ነበር፣ ግን ማህበረሰቡ ምንም አላለ። እንደዚህ አይነት ሰዎች ሙስሊምን አይወክሉም። ኤንዌይስ ሰውየውን ብቻ ለይቶ ቢሉልን ችግር የሉም። ሰውዬው የሰደበው ሰውዬ መገደል ያለበት ትክክለኛ ነው። እኔ ውስጥ በውሳኔ እስማማለሁ። የምሬን ነው ምላቸው። አንድ ሰው እፎይ መገደል አለበት ቢል እስማማለሁ። ለምን ብሌኔን ነው ይነካብኝ። እናትና አባቴ እንደዛ ብትል ምናልባት በዛን ያክል ደረጃ ላልወስንብህ እችላለሁ። ግን ነቢይን እንደዛ በማለት እጅግ በጣም ነው የቆሰልኩት። በክርስትና እምነት ላይ ጥላቻ እንዳሳድር ነው ያደረገኝ። ግን አንተም ክርስትናን ተወክላለህ ማለት አይደለም። ሰላም ወረህመቱላህ። አልሐምዱሊላህ። በስታዝ አንድ ጥያቄ ነበር፣ በዚህ ትመልስልኛል። ያ ቴሌግራም የሚባለውን አጠቃቀሙን አላወቅሁበትም። ቴሌግራም አውርጅና ግቢ አላኩልህል። በዚያው ነው የሚመለሰው ብዙ እሺ አሁኑ ያለመልስልች እሺ ንገሪኝ ኦስታድ እኔ እና ባለቤቴ በሮ መጣን በሮ መጣን ገና ግንኙነት አድርገን ነበርና ተሳስተን ነበር እና ያንን ቀዳን ለማውጣት ፈልገን ማውጣት ፈልገን ነበር ያው ሁለት ወር መቆም አንችልም እና ስልሳ ልስኪን ለማብላት ፈልገን ነበር እና እና ስንት ብር ነው የሚዋጅብን ለስልሳ ልስኪን ስንት ነው አስሩና ንገሩ ያኔ ስንት ብር እንደሆነ የሚያ ይያን አረ ቆይ ማን ነው ወደ ብር እናንተ ሄዱ ያላችሁ ማን ነው እንደዚህ ይፈቀደላችሁ እህ ማን ነው የተባለው ከሳነስ እንጂ ባሪያ ማውጣት አለበለዚያ ደግሞ ዶክተር አስከታተመ መጥቷል ሶስተኛ ደግሞ መደረጃ ተቻንትክ ማብራን ይሄ ምርጫ እኮ አይደለም እህ ካልቻል ሽ ይሄን አርጌ ካልቻልሽ ማለት ነው እንጂ መጾም እየቻላችሁ ለምንድን ነው ወደ ማብላት የሄዳችሁ አዎ መጾም ነው ያለባችሁ። እናንተ ኧረ ታው ወለ የሚባል ነገር የለም። ረመዳን እስከሚመጣ ድረስ ጾሙ፣ ረመዳን ሲመጣ ቋርጣችሁ፣ ረመዳን ልክ እንደጨረሳችሁ ከኢድ በኋላ ደግሞ ቀጥላችሁ ጨርሱ። አይሰራም፣ ለእናንተ አይደለም፣ ለሚስኪኖቹ፣ ለበሽተኞቹ ለነው እንጂ ለእናንተ አይደለም። አዎ፣ ክልክል ነው።

ለዚህ ያህል ደረጃ ኧረ እንደዚህ አይነት ነገር የምጠይቁ ሰዎችን ራሲቁ ተሳቀቁ። እናንተ ስጠይቁን እዚህ ተሳቀቁ። እስኪ ቺ ሰው ምን እንደምትል ሰምተን እንመለስ። ዋሌይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራቸዋለሁ። እሱም ቅዱስ ቁራን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ ሁለተኛ፣ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቼዋለሁ። የዘላለምን ህይወት አግኝቼዋለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ እሄዳለሁ ስፍራ አዘጋጅላችኋለዋል። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ። እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ፣ እንዲህ አላቸው፣ ታውቃላችኋል ያም መንገድ እኔ እውነት እኔ ህይወት እኔ ሰላም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆነው ማለት ነው። ስለዚህ እርግጠኛ ወደሆነ መንገድ መጥቻለሁ። ኧረ በሶማሊያ መጫወት! ኧረ በሶማሊያ መጫወት! ኧረ ተው፣ በእኛን አትምሰሉ! ኧረ ተው ተው፣ አትምሰሉ! መሆን ካልቻላችሁ ተው አትምሰሉ። ምን አስጨነቃችሁ ይሁሉ ማንን ወደ ራሳችሁ ምን ለማጥራት ነው? ማንን ወደ ራስህ ምን ለማጥራት ነው? እንደዚህ እኮ የራስህን ሃይማኖት ውብነት ለማሳየት ስትል እስልምናን ትጠቀማለህ። ሰሃቦች እኮ አይላቢው ላቭ ላሏቸው ለማለት ራሱ ወላሂ ይከብዳል፣ ወላሂ ይከብዳል። እሳቸውን ተው ስ እሳቸውን ተው ቁርአንም ያስቀርቡን ሼኻችን ጋር ሄደን ሼኼ አይላቢው ይባላል አይባልም? ሼህም ነው

አንድ ቀን በሙሉ አይኔ ነቢዩን አይቻላቅም። ያ በሙሉ አይናቸው ከሰሓቦች መካከል እኮ ነቢዩን ወስፍ አድርጉልን ሲባሉ ወስ አያደርጉ ሰሓቦች እኮ ነበሩ። አያውቁም ለምድ ማያውቁት በሙሉ አይናቸው አይተው አያውቁ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩን ስላላዩት በስርዓት ስላላዩት፣ እሳቸው ጋር እኮ ሲቀመጡ ሁሉም እኮ አቅርቅሮ ነው፣ ወይ ደግሞ ቀና ብሎ አይናቸውን እኮ አያይም ያው ቃል ማንነታቸው እኛ በአለማወቃችን አይላቢው ያለው የኔ ፍቅር ያለው ተው ሌላ ቦታ የሚባለውን እዚያው የሚባልበት ቢቀር ነው የሚሻለው። እሳቸው ጋር አይምጣ። እሳቸውን የሚገባቸው ሰለላሁ ዐለይሂ ወሰለም እንወዶታለን የሚለው በነገራችን ላይ እንወዶታለን የሚለው ነገር በደንብ ይገልጿል ብዬ ነው ማስበው። ውዴታና ፍቅርም ይለያያልና ነቢዩን አሁን የእኔ ፍቅር ምናምን ብሎ መናገር አይከብድም? አይሰቀጥጥም? ለጆሮ ራሱ እኔ ይከብደኛል ለራሴ አይባልም። እሳቸው ውዳችን ናቸው፣ በጣም የምንወዳቸው ወላኪን፣ ነቢዩን ሰለላሁ ዐለይሂ ወሰለም መተህ በጣም ከባድ ነው። ለኡስታዝህ የማታደርገውን ነገር ለነቢዩ ስትመኝ ደግሞ ይከብዳል። ሜይቢ እነኚህ ወንድሞቼ እኔ ልሑስንን፣ እነኚህ ወንድሞቼ ይህን ነገር ያሉበት ምክንያት ፍቅራቸውን ለመግለጽ ነው ብዬ እስቲ ልውሰደው። ስራው ጋር የቱ ጋር ያለ ነው እን ኩንቱም ቱሒቡነላህ ፈተቢዑኒ ዩሕቢብኩሙላህ ብለን አልቅድም ራሳችንን መፈተሽ አለብና ከዚያም አንፃር እዚህ እዚያ ነብዩን እንወዶታለን ስላለን ብቻ እንወዳቸዋለን ማለት አይደለም። ለመውደድ ለመውደድ እኮ ማንም ሰው እንወዳሃለን ማለት ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ሙናፊቆችም እኮ ይወዷቸው ነበር፣ በአፋቸው ነው አይደለም በነብዩ ጊዜ እኮ ሙናፊቆች እኮ ነብዩ ጋር መጥተው መልካም መልካም ንግግር እየተናገሩ በጣም ማር የሆነ ንግግር እየተናገሩ ከሳቸው ዘወር ሲሉ ደግሞ መጥፎ ነገሮችን ይናገሩ ነበር። እቺ አይ ላቭ ዩ የምትለዋ ለነዛ ለአማቾቹ ይመስለኛል ንግግሩ። ኤንዌይስ የሆነ ነሺዳ አለ መስለኝ አይ ላቭ ዩ ያለ ነገር አለ ሪስ። ይህን ነገር ማንሳት አልፈልግም ለዛሬ። ያዝናላቸው ፕሮግራም በዚሁ ይጠናቀቅ መሰለኝ። ብዙ ሂደናል። ብዙ እንትን ብለናል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ